ጤና ይስጥልን የተከበራችሁ ተመልካቾች እንደምናመሽታችኋል። ሀሳብ ላይ ከፋና ሚዲያ ኮርፖሬሽን ወደ እናንተ መድረሱን አሁን ይጀምራል። እንደተለመደው በተለያዩ ጉዳዮች ነው ቆይታ የምናደርገው። አስቀድመን ርዕሰ ጉዳዮቻችንን እናስተዋውቃችሁ። 18ኛው ብሔራዊ የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ሕዳሴ በሚል መሪ ቃል ተከብሯል። የሰንደቅ ዓላማ ሴቶች ለብሔራዊ አንድነታችንና ለሀገራዊ እድገታችን ያላቸውን ሚና በዛሬው ሀሳብ ላይ በቀዳሚ ርዕሰ ጉዳይነት እንወያይበታለን። ጠቅላይ ሚኒስትር አብይ አህመድ እና የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ከሰሞኑ ተወያይተዋል። በውይይታቸውም የሁለትዮሽና ቀጠናዊ ጉዳዮች ተዳስሰዋል። ይህ ውይይት እየተሻሻለ በመጣው የሀገራቱ ግንኙነት ውስጥ ምን መልክ አለው? በመጨረሻም ከዓለም አቀፍ ጉዳያችን ለረጅም ጊዜ ሲጠበቅ የነበረው የእስራኤል ሀማስ የተኩስ አቁም ስምምነትና ስምምነቱን ተከትሎ ያሉ አዳዲስ ሁነቶች በቀጠናው ቀጣይ የሰላም ሁኔታ ላይ ያላቸውን ተስፋና ስጋት እንዳስሳለን። ክቡራን ተመልካቾች በአስተዋወቅናችሁ ርዕሰ ጉዳዮች ላይ እየተወያየን ከእናንተ ጋር አብረናችሁ ቆይታ የምናደርገው እኔ ውብር ስተሰማ እንደዚሁም ባልደረቦቼ ስጢፋኖስ አበራና ላይኩን አለም በጋራ በመሆን ነው። እንድትከታተሉን እየጋበዝናችሁ በቀጥታ ወደ ቀዳሚ ጉዳያችን እናልፋለን። እንኳን ደህና መጣችሁ የዛሬው ሐሳብ ላይ እንግዲህ ቀዳሚ ጉዳዩ የሰንደቅ ዓላማ ቀን ነው። በየዓመቱ የሚከበረው የሰንደቅ ዓላማ ቀን ዘንድሮ ለ18ኛ ጊዜ ተከብሯል። በዚህ ውስጥ እንግዲህ ብዙ የምናነሳቸው ነጥቦች አሉ። የሰንደቅ ዓላማ ቀን መከበሩ ከተለያዩ ሀገራዊ ሁኔታዎቻችን ጋር ተዛምደው እንዴት ጥቅም ላይ ይውሉ የሚለውም ራሱን ችሎ የሚነሳ ጉዳይ ነው። እስኪ አስቀድመን ግን ያን ከማየታችን በፊት የሰንደቅ ዓላማ ሴቶች የምንላቸውን ነገሮች እናያቸው። ሰንደቅ ዓላማ ስንል በዛ ውስጥ ያሉ ሴቶች እንዴት የሚታዩ ናቸው? እሱን አስቀድመን እኔና ሌሎች ነጥቦች እናስከትላለን። እንግዲህ እንዳልሽ ነው ሰንደቅ ትላንትና በመላው ሀገሪቱ በድምቀት ተከብሯል። ይሄ ደግሞ በዚህ ሀገር ላይ ትረት ለውጥ መኖሩን የሚያሳይ ይመስለኛል። እንግዲህ ቀደም ባለው ጊዜ ባንዲራ ጨርቅ ነው እየተባለ ለባንዲራ የሚሰጠው ክብር ዋጋ ዝቅ ያለበት ዘመን ነበረ። በየተቋማቶቹ የተበጣጠሱ እንደዚህ እንደዚህ አይነት ሠንደቅ ዓላማዎችን የምናይበት ዘመንም እንደነበረ እናስታውሳለን። ዛሬ ግን ከለውጡ ማግስት በአብዛኛው በተለይ ለሠንደቅ ዓላማ የሚሰጠው ክብር በከፍተኛ ሁኔታ እንደጨመረ እንመለከታለን። እዚህ አዲስ አበባ ውስጥ እንኳን ከሚሰሩ ትልልቅ የልማት ቦታዎች ጋር በተገናኘ ለምሳሌ እዚህ የወዳጅነት ፓርክ ብንሄድ፣ እዚያም ፒያሳ አካባቢ የሚሰራውን ዳርቻ ላይ በጣም ግዙፍ ሠንደቅ ዓላማዎች እንዲቆሙ ሲደረግ እናያለን ከዛ ጀርባ ያለው ትልቅ የትርክት ለውጥ መምጣቱን የሚያሳይ ይመስለኛል። እንግዲህ ሰንደቅ ዓላማ አንድ እና ብሔራዊ መዝሙር የምንላቸው ነገሮች ከሀገር ግንባታ ወይም ደግሞ የኔሽን ቢልዲንግ ኮምፖነንቶች መካከል አንደኛው ነው። ሀገርን የምንገነባባቸው መንገዶች መካከል አንደኛው እሱ ነው ብዬ አስባለሁ። ሰንደቅ ዓላማ ብዙ ውክልና ያለው ነው። ሀገርን ከዜጋ ጋር የሚያሳስር ዜጎችን እርስ በርስ እንዲጋመዱ፣ እንዲዋደዱ የሚያደርግ ነው። በዚህም የተነሳ በሰለጠነው ዓለም መንግስታት ሰንደቅ ዓላማ አክብረው ዜጎቻቸውም እንዲያከብሩ ያደርጋሉ። ስራ የሚጀምሩት ስራ የሚጨርሱት ሰንደቅ ዓላማ በመስቀል ነው። ትምህርት ቤቶች የሚከፈቱት የሚዘጉት በሰንደቅ ዓላማ ከተሰቀለ በኋላ ነው። በእያንዳንዱ የመማሪያ ክፍሎች ውስጥም ሰንደቅ ዓላማዎች እንዲኖሩ ይደረጋሉ። ያ ምንድን ነው? ሕጻናት ይህንን እያዩ ለሀገር ፍቅር ሀገራቸውን እያወቁ እንዲሄዱ ለማድረግ ነው። በየአደባባዮቹ በየትምህርት ቤቶቹ እንዳልኩት ይሄ ነገር ሲሰቀል እንመለከታለን ማለት ነው። በአንዳንድ ሀገሮች ደግሞ ኦፊሻሊ በየቀኑ ደማቅ የሰንደቅ ዓላማ መስቀል ስነስርዓቶች ይካሄዳሉ። ለምሳሌ ቱርክን ብንወስድ እለታዊ ልክ ጠዋት ጸሐይ ስትወጣ ሰንደቅ ዓላማ ይሰቀላል። ራሽያን በቀዩ አደባባይ ላይ ተመሳሳይ ስራዎች ይደረጋሉ። ታዋቂው ግን በቻይና ያለው ነው። እንደምናውቀው በታይናሚን አደባባይ ላይ ላለፍ ከ1954 ጀምሮ በየቀኑ ራሱን የቻለ የቻይና የህዝብ ጦር የሚባለው አንድ ባታሊየን በየቀኑ ይህንን ስነ ስርዓትን እንዲካሄድ ያደርጋል። ይሄ ምንድን ነው? ቻይናውያን ከሀገራቸው ጋር ያላቸውን ፍቅር ምንድን ነው እንዲቆራኝ ለማድረግ ነው። በቻይና ውስጥ ሰንደቅ ዓላማን አለማክበር እስከ 18 ዓመት የሚያሳስር ተግባር ነው። በቃችሁ። በቱርክም ተመሳሳይ ነው። በግብፅም ተመሳሳይ። በእኛስ ሀገር ያለው ነገር ምንድን ነው በምንልበት ጊዜ በቀደሙ ጊዜ እንደምናውቀው ሰንደቅ ዓላማ በጣም ክብር ያለው ነገር ነው። ወድቃ በተነሳችሁ ተብሎ የሚማልበት ነው። ሰርግ የሚደምቅበት፣ ጀግናም ሲያርፍ የሚሸኝበት እንደነበረ እናስታውሳለን። ከ1983 ለውጥ በኋላ ግን በመሪዎች ደረጃ ሰንደቅ ዓላማ የጨው ማሰሪያ ነው፣ ሰንደቅ ዓላማ ጨርቅ ነው የሚለው ነገር ከመጣ በኋላ በተቋማትም በኅብረተሰቡ ውስጥም ስለ ሰንደቅ ዓላማ ያለው ግንዛቤ እየወረደ የመጣበት ሁኔታ እናስታውሳለን። ሰንደቅ ዓላማ ሲሰቀል በፊት ሰዎች አይንቀሳቀሱም ነበረ። ከዛ በኋላ የሆነውን እናስታውሳለን። በትምህርት ቤቶች ውስጥ ሰንደቅ ዓላማ የመስቀል ነገርም አልነበረም። ሰንደቅ ዓላማ በተቋማቶች ውስጥ በጣት ሰሚወግ እስከሚበጣጠስ ድረስ የሚረሳባቸው አጋጣሚዎች እንደነበሩ ለህብዞቻችን አዲስ አይደለም። ከለውጡ በፊት የነበረው አስተዳደር እዚህ አገር ላይ ብዙ የሰራቸው ግፎች አሉ ብዬ አስባለሁ። ከነዚህ ውስጥ ል አሁን የባህር በር ማጣት ልናንሰው እንችላለን። ከሱ ባልተናነሰ ደግሞ በሰንደቅ ዓላማ ላይ የተሰራው ዜጎች ህሊና ውስጥ ያለን የሀገር ግንዛቤ የሀገር ትርጉምን በማሳጣት የተሰራው ግፍ ትልቅ ነው ብዬ አስባለሁ። ከለውጡ በኋላ ግን ለሰንደቅ ዓላማ የሚሰጠው ክብር ጨምሯል። ይሄ ለሰንደቅ ዓላማ የማቃለሉ ነገር በኢትዮጵያ ውስጥ የተዘራ አንድ ከፋፋይ ትርክት እንደሆነ በመረዳት ከለውጡ ማግስት ለሰንደቅ ዓላማ የሚሰጠው ክብር ጨምሯል። ዛሬ በተለያዩ ቦታዎች ላይ ስንሄድ የሀገር መከላከያ ሰራዊት በመኪኖቹ ላይ ወታደሮቹ እንደዚህ ሰንደቅ ዓላማዎችን ሲይዙ እናያለን። በትምህርት ቤቶች ውስጥ ዳግም የሰንደቅ ዓላማ መስቀል ስነስርዓቶች በየቀኑ ይካሄዳሉ። በሀገር መከላከያ ውስጥም በፌዴራል ፖሊስ ውስጥም በሌሎች የጸጥታ ተቋማት ውስጥም ይሄ ነገር ይካሄዳል። አሁን ቅርብ ቀን እንኳን እዚህ ሜክሲኮ አደባባይ አካባቢ የፌዴራል ፖሊስ ጠዋት ሲሰቀል ሰዎች ቆመው ሰንደቅ ዓላማውን ሲያከብሩ ተመልክቻለሁ እና ይሄ አንድ ጥሩ ጅምር ነው። ጠቅላይ ሚኒስትሩን ጨምሮ በተለያዩ የመንግስት ባለስልጣናት ህዝባዊ ስብሰባዎችን ሲያደርጉ፣ እንግዶችን ሲቀበሉ፣ ሲሸኙ ከኋላ ሰንደቅ ዓላማ የምናይባቸው አጋጣሚዎች አሉ። በተቋማቶች ውስጥም ሰንደቅ ዓላማ ጠዋትና ማታ እንዲወርድ የሚደረግ የሚያደርግባቸው ሁኔታዎች አሉ። ትምህርት ቤቶች ውስጥ እንደዚህ እንደዚህና እነዚህ ጥሩ ጅምሮች ናቸው። ለማጠቃለል ሀገር የሚሰራው ሀገር የሚገነባውም የሚፈርሰውም በዜጎች ጭንቅላት ውስጥ ነው። ስለዚህ ሀገር የሚገነባው ስለ ሰንደቅ ዓላማ ክብር ሲኖረን ነው። ሀገር የሚፈርሰው ደግሞ ሰንደቅ ዓላማችን ሳና ክብር ስንቀር ነው። ስለዚህ የተጀመሩ ጥሩ ነገሮች አሉ። በተለይ ትምህርት ቤቶች ውስጥ ግን ዜጎች ህጻናት ሰንደቅ ዓላማን እያከበሩ እንዲያድጉ ካደረግን እግረ መንገዳችንን የሀገር ፍቅርን በልጆች ውስጥ እየዘረ ነው እያስባል መልካም እንዳነሳ ሆነው የሰንደቅ ዓላማ ሴቶች ውስጥ የምናገኛቸው ሴቶች ውስጥ ሴቶች ሰንደቅ ዓላማ ውስጥ የምናገኛቸው ሴቶች በአንድም በሌላ ከብሔራዊ አንድነታችን ወይም ደግሞ ከሀገራዊ እድገታችን ጋር የሚያገናኛቸው በርካታ ነገሮች አሉ። የኢፌዴሪ ህገ መንግስት እንግዲህ በአንቀጽ ሶስት እንደሚያነሳው ሰንደቅ ዓላማ በተለይ ዜጎች ብሔር ብሔረሰቦች በመፈቃቀድ የመሰረቱ በቀጣይም የሚመሰርቱት ዴሞክራሲያዊ አንድነት ማሳያ መሆኑን ያመለክታል። በዛ ውስጥ እንግዲህ ሰንደቅ ዓላማችን በአይን የምናየው ቀለማቱ ያቀማመጡ ሁሉ ከነዚህ እሴቶች ጋር የሚተሳሰሩና እነዛን ወካይ እንዲሆኑ ተደርገው ኩልነትን ህብረ ብሔራዊነትን በውስጡ በርካታ ነገሮች ይይዛል። ስለዚህ ሰንደቅ ዓላማ ቀንን ስናስበው እነዚህን እሴቶች በትውልድ ውስጥ ማጽናትና በቀጣይ ለሚፈለገው ሀገራዊ እድገትና ብሔራዊ አንድነት መሰረት መሆን እንዲችሉ የማስቀመጥ ስራ ነው ብሎ ማንሳት ይቻላል። እዚሁ ላይ ደግሞ ተጨማሪ አድርገን እንድናነሳ ላይ ኩን ጋር እንዴት መታየት ይችላል? በተለይ አሁን ላይ ብሔራዊ አንድነት፣ ሀገራዊ አንድነት ስንል በዛ ውስጥ ደግሞ እንደ ሀገር የያዝ ናቸው እነዚህን ነገሮች እንዲያረጋግጡልን የያዝናቸው እድገታችን እንዲያረጋግጡ የያዝናቸው ብሔራዊ ፕሮጀክቶች አሉ። እነዚህ በአንድ ሰንደቅ ዓላማ ስር ዜጎች በትብብር በህብረት፣ በመፈቃቀድ ሊያሳኳቸው የሚችሉ ውጥኖች እንደመሆናቸው የሰንደቅ ዓላማ ቀን እነዚህን ነገሮች ከዳር ለማድረስስ ሊኖረው ሊጫወት የሚገባው ሚና እንዴት ይመስላል? የሰንደቅ ዓላማን ጉዳይ በሁለት መልኩ እናየዋለን። የመጀመሪያው ሰንደቅ ዓላማ በእኛ በዜጎች በኢትዮጵያውያን እና ስነ ልቦናዊ የሆነ እሴቱ ሁለተኛው ደግሞ ፖለቲካዊ የሆነ ውክልን ነው ስለዚህ እንደተባለው ሀዘናችን ደስታችን ሀገራዊ ድሎቻችን ታላላቅ የጦር ሰልፎቻችን ለትውልድ የምናስረክባቸው አደራ እሴቶች አጠቃላዮቻችን የሚወክሉት እዚሁ ላይ ነው ስለዚህም ነው ሰዎች ለዚህ ክብር ሲባል በየበረሃው ወደቁ ለዚህ ክብር ሲባል ህይወታቸውን ሰጡ ዝቅ ከሚል እኔ ዝቅ ልበል፣ ህይወታቸውን የሰጡት ሌላ ደግሞ በትልልቅ የድል አደባባዮች የተለቀሰለት ሲለቀስ ለዛ ያለን ግንኙነት ልባዊ መሰጠት እና መሰል ጉዳዮች ማህበረሰባዊ ጉዳዮቻችን፣ ለልጆቻችንም ባንዲራህን አክብር ሀገር ናት ካርታ ያላት ሀገር መልካ ምድሩ አለ፣ ሌላም ሌላም አለ። ባንዲራ ግን ይዞ ይለቀሳል። ባንዲራ የደስታ የድላችን ወደፊት ምናጎላው ነው። በፖለቲካዊ ይሁን ስነ ልቦናዊ ማህበረሰባዊ፣ ሴቶቻችን ለኢትዮጵያ የምናስበው ነው። ከዛ ውጭ ግን በፖለቲካዊ መልኩ በህገ መንግስት ደረጃ የተቀረጸ ምን አይነት ይሁን ተብሎ በአዋጆች የተቀመጠ ነው። ከዚህ ውስጥ ምንድን ነው ለእኛ ለኢትዮጵያውያን ይህ ባንዲራ የሚሰጠን አሁን ላለው ትውልድ ደግሞ የሚያበረክተውና ደግሞ የባንዲራ ደግሞ ኃላፊነቶች አሉብን። ይህ ባንዲራ በዓለም አደባባይ ሲታይ የኢትዮጵያ ነው፣ ኢትዮጵያ ማንነት ውክልና ነው። ስለዚህ እዚህ ላይ ለምሳሌ ወበርስ ከጠቀስሽው የህገ መንግስቱ የድንጋጌ አንቀጽ በተጨማሪ አዋጆችም አሉ። ለምሳሌ በአዋጅ ቁጥር 654 2001 ላይ በወጣው የባንዲራውን በተመለከተ ሰንደቅ ዓላማው የሪፐብሊኩ ሉዓላዊነትና የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በፍላጎት በመፈቃቀድ ላይ የተመሰረተ አንድነታቸው መገለጫ ምልክታቸው። ስለዚህ ከጫፍ እስከ ጫፍ ብትሄድ አንዱ ምልክታችን ይህ የሚያግባባ ነው። አሁን ባለንበት ደረጃ ይህ ባንዲራ የሰንደቅ ዓላማ የሚወክለው ኢትዮጵያን ሲሆን ኢትዮጵያ የትኛዋ ናት ስንል የባንዲራ ፕሮጀክቶች አሉን፣ የሰንደቅ ዓላማ ፕሮጀክቶች አሉን። በዚ ሰዓት ለምሳሌ የተጀመረው ላይ በሀገራዊ አንድነት ውስጥ ሰፊ መሰረት በማስቀመጥ ከአንድነት የሚመነጨውን የልማት ጎዳና ደግሞ ለመጥረግ ማመቻቸትና መስራት አንዱ ነው። እዚህ ላይ አንድ በመደመር መንግስት ውስጥ ገጽ 285 አንድ ጉዳይ ተጠቅሷል። ለአንድ መንግስትና ማህበረሰብ ሀገራዊ መረጋጋትና መግባባት የመብረሪያ ሁለቱ ክንፎች ናቸው። ስለዚህ የመግባቢያ ሁለት ክንፎች ከሆነ መግባባት የሚቻለው እንደዚህ በሚያግባቡን ጉዳዮች ነው ማለት ነው። አሁን ይህ ትውልድ እስካሁን ቅድም የጠቀስናቸው አሉ ናቸው አሉ፣ ያለመመቸት ዘመናት አሉ። ባንዲራው ዝቅ ያለበት ከፍ ለማድረግ ምን እየተሰራ ነው? የታላቁ የህዳሴ ግድብ ኢትዮጵያ ስትባል አብሮ ከህዳሴው ግድብ ጋር እንመለከተዋለን። እንደዚሁም ደግሞ በዚህ መንግስት ውስጥ አሁን እየታሰቡ ያሉ በመፍጠን በመተባበር እና ደግሞ በፈጠራ በታከለበት መልኩ የሚሰሩ ትልልቅ ስራዎች አሉ። የኢኮኖሚ እድገት ሲሆን የባንዲራው ክብር ነው የሚጨምረው። የሀገር ክብር ሲጨምር፣ ከዚህ ጋር በተያያዘ በኢኮኖሚ ፍጥነት የሚሰሩ ስራዎች፣ በብሔራዊ የትውልድ ጥያቄዎች ምላሾች፣ በባንዲራ ዋጋው ትውልድ በማሳደግ በኩል የምንሰራው ስራ እዛ ላይ ዋጋውን ይጨምሯል ከዚህ ጋር በተያያዘ ለምሳሌ አንድ ታሪካዊ ነገር እንጥቀስ ጥያቄዎች ደግሞ ይነሳሉ በዚሁ ሰንደቅ ዓላማ ላይ በምልክቱ ላይ የኔ አይደለም የዛ ነው ያለመግባባት ጥያቄዎች ግን ይነሳሉ አንድ ታሪካዊ ጉዳይ እናንሳ ህገ መንግስቱ በጸደቀበት ጊዜ እያንዳንዱ አንቀጾች ክርክር ተደርጎባቸዋል ክርክር ብቻ አይደለም ድምፅ ተሰጥቶባቸዋል በዛ ወቅት የህገ መንግስቱ ኮሚሽን ካጸደቃቸው መካከል ለምሳሌ ጥቅምት 28 1987 547 የህገ መንግስት ጉባኤ አባላት በተገኙበት፣ ይህንን ተመልካቾቻችን ህገ መንግስት በኢትዮጵያ ከፍትሐ ነገስት እስከ ኤፌዴሪ 2011 ላይ የታተመ መጽሐፍ ላይ የህዝብ ተወካዮች ምክር ቤትም ሰነዶች ተሰጥተው ቃለ አብታደሰ በሜጋ ሳታም የታተመ መጽሐፍ ላይ ሊያገኙ ትችላሉ። 547 ሰዎች ተገኝተው በነበሩበት በዕለቱ ግን የተገኙት 522 ናቸው። በዚህ ውስጥ ድጋፍ 513 አሁን ያለውን ተቃውሞ አራት ድምፀ ታቅቦ አምስት አለ። አሁን በዛን ጊዜ 513 ሰው ደግፎት ለሀገራዊ ምልክትነት ሆኗል። አሁን ግን ጥያቄ ይነሳል፣ ነገር ባለበት ላይቀጥል ይችላል። በኢትዮጵያ በኩል አሁን ምንድ ነው እየተባለ ያለ? ያኔም ተሰብስበው ሰዎች ቀደምቶቻችን ይህን ጥረት አድርገዋል፣ የቻሉት ሞክረዋል። አሁን ምንድ ነው ሊሆን ወደኋላ መንሸራተት አያስፈልግም። በምክክር ማስተካከል ይቻላል። ጥያቄዎች ይነሳሉ። ስለዚህ አሁን መመካከሩ የሚወስደን የቀደመውን ያለውን መሰረት አስተካክሎ ወደፊት ለመራመድ ይሆናል። የጋራ የምንለውን እሴት የምናይበት እንደመሆኑ ሠንደቅ ዓላማ ቀደም ሲል መግቢያችን ላይ ያነሳናቸው ሀሳቦች እንዳሉ ሁሉ አሁን ላይ ኩን በጠቀሰው ልክ ደግሞ ሠንደቅ ዓላማ አልፎ አልፎ ያለመግባባታችን ምክንያትም እየሆነ አለ። ግን ደግሞ ሠንደቅ ዓላማችን የጋራ ምልክታችን ነው ካልን የጋራ የሚባል አይነት መግባባትና አንድ የሆነ የሚባል ግንዛቤ ወይም ደግሞ ቅቡልነት እንዲኖረው ማስቻል ቀጣዩ ስራ ነው ማለት ነው። ለዚህ መንግስት የዘረጋቸው እንደ ሀገር የገባንባቸው አሰራሮች አሉ እንደ ምክክር ኮሚሽን ያሉና እዚህ ውስጥ ግን ሁሉም አካል ውጤታማ የሚባል ተሳትፎ ሲያደርግ ነው የምንፈልገውን ውጤት ማግኘት የምንችለውና አጠር አርገን እስቲ ፍድል ልስጥ በተለይ ከጀግንነት ጋር ብዙ ጊዜ ይያያዛል። ሰንደቅ ዓላማ ጉዳይ ብዙ የጀግንነት አውድማዎችም ነበሩን፣ ከሰንደቅ ዓላማችን ጋር የሚያያዙ እንደ ኢትዮጵያዊ በታሪካችን ውስጥ አሁን ደግሞ አሁን ያነሳነውን አለመግባባት በውጤት መፍታት በራሱ አሁን ያለውን ትውልድ ጀግንነት የሚጠይቁ መሆናቸውን በሰንደቅ ዓላማችን ስር ልናሳካቸው የምንፈልጉ ፕሮጀክቶቻችንን የእድገት ውጥኖቻችንን ማሳካት በራሱ እነዚህን ጀግንነት የሚጠይቁ ናቸውና ለትውልዱ ከዚህ ጋር አያይዘን ልናየው የምንችለው ነጥብ ካላጠራርጋል እንግዲህ ሰንደቅ ዓላማ በሕገ መንግስቱ ላይ አሁን ላይ እኮ እንደጠቀሰው የተቀመጣለ የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ከዛ ላዩ ላይ ደግሞ ምልክት ይኖረዋል፣ ያ ምልክት በአዋጅ ይገለጻል ተብሎ አሁን ብዙ ጊዜ የሚያጨቃጭቀው የሚመስለኝ እኔ ሰንደቅ ዓላማው ሳይሆን እዛ ላይ የሚያርፈው ምልክት አርማ ነው። ይሄንን ደግሞ እንዳልሹ ተነጋግሮ በምክክር መፍትሄ መስጠት ይቻላል። ሰንደቅ ዓላማ መቀየር ደግሞ ብዙ ሀገሮች በቅርብ አሁን ከሁለት ከሶስት ዓመት በፊት ሩዋንዳ ቀይራለች የሰንደቅ ዓላማ ምክንያቱም ከዚህ በፊት የነበራት የሰንደቅ ዓላማ ከዚህ ከጦርነት ከምናምን ከጀኖሳይድ ግጭት ጋር የተገናኘ ትውስታ ይፈጥራል በሚል ቀይረዋል። ኒውዚላንድ እንደዚሁ ከወራት በፊት በምክክር ተደርጎ ሰንደቅ ዓላማቸውን ቀይረዋል። ሶ ሌሎች ሀገሮችም ተመሳሳይ ነው። ኢቭን የእኛንም ሀገር ሰንደቅ ዓላማ እኮ ብናይ ከሲጀመር ጀምሮ የነበረ አይደለም። በሆነ ጊዜ የሆነ ነበር የመንግስታቱ ለውጦች ስለዚህ የጋራ የሚሆነን ነገር መፍጠሩ አስፈላጊ ነው። ጀግንነት እኛ ኢትዮጵያውያን ጀግኖች እንደሆን ይታወቃል በምንም በአድዋውም በምንም የተመሰከረ ስለሆነ ዛሬም ደግሞ በህዳሴውም በሌሎችም ፕሮጀክቶች የምናሳየው ነገር ስለሆነ ሰንደቅ ዓላማ ግን የዚህ ሁሉ ነገር ማሰሪያ ነው። የስነ ልቦናዊ መቀነት ነው። ሁላችንንም አስተሳስሮ የሚይዘን ማለት ነው። ሰንደቅ ዓላማ ካላከበር ነው እንደ ተባለው ጨርቅ ነው እንትን ነው እያልን የምናቀልልበት ዘመን ትልቁ የኢትዮጵያውያንን ከፋፋይ ትርክት የገባበት ዘመን ነው ብዬ የማስበው ሀያ ሰባት አመት በነበረበት ጊዜ ማለት ነው። አሁን ግን ከዛ ተወጥቷል። ጀግንነታችን ኢትዮጵያዊነታችን አንድነታችን የሚመነጨው የተለያየንም ሆነን ግን ሁላችንንም ደግሞ የምታሳስረን ሁላችንንም ደግሞ አንድ የምታረገን ኢትዮጵያ የምትባል ሀገር አለች። እሷ የምትወከለው ደግሞ በዛ ሠንደቅ ዓላማ ነው። እዛ ሠንደቅ ዓላማ ስል ስፖርታችን ይደምቃል፣ ጀግንነታችን ይደምቃል፣ ታሪካችን ይደምቃል፣ ያ ሁሉ ይጎላል ማለት ነው። ስለዚህ ስለ ሠንደቅ ዓላማ ዜጎቻችንን ወይም ደግሞ ትውልድን አስተማርን ማለት ኢትዮጵያዊ ጀግንነትና ኢትዮጵያዊ አንድነትን ወደ ትውልድ ውስጥ አሰረጽን ማለት ነው። ጥሩ፣ ይህንን ጉዳይ እዚሁ ላይ እናብቃና ወደ ቀጣዩ ርዕሰ ጉዳያችን ክቡራን ተመልካቾች ከመሸጋገሪያ በኋላ እንመለሳለን።